ይሄንን እስከሚሉ ድረስ የደረሱበት ቀንን አላህ ተባረከ ወተዓላ እሱን ቀን የምናስታውስበትን 17ተኛው ረመዳን የበድር ቀንን እንኳን አላህ በሰላም አደረሰን። ኢዘን እኛ ሙስሊም እንደመሆናችን የነቢያችን ለ ላ ሰለም ኡመት እንደመሆናችን ምን ይጠበቅበናል በዚህ ሌሊት ላይ? ምክንያቱም አላህ ተባረከ ወተዓላ ሰይዳችን ኑስራ የሰጠበት ቀን ነው። በድር ብዙ መለያዎች አሉ ከሌላ የበድር ቀን አላህ ተባረከ ወተዓላ ብዙ መለያ ያረጋለት በድር ላይ የተሳተፉት ሰሃባዎችም መሬት ላይ ካሉት የተሻሉት ያኒ የተሻሉ መሬት ላይ ካሉ ኸልቆች ያኒ ከነብዩ ኡመት የተሻሉት የበድር ሰዎች ናቸው፣ ከነብያችን ሰለላሁ ዐለይሂ ወሰለም ኡመቶች ውስጥ። ልክ እንደዛው ምን ይላሉ ጅብሪል ዐለይሂ ሰላም

ምን ሰዎች አሉ ያኒ ኢዘን ይሄን በመሰለ ቀን ላይ ሳሊሆች፣ እንደዚሁም ሼሆቻችን ምን ያደርጋሉ? በዚህ ይሄን ቀን ኻስ አድርገው ያስታውሱታል። ምክንያቱም ይሄን ቀን ምን እናስታውሰው እኛ ራሳችንን እንድናይበት ነው፣ እንደዚሁ ሙቱን እንድናስታውስበት ነው። በዚህ ቀን ነበር እና አላህ ተባረከ ወታላ ረሱላችንን ሰለላሁ ዐለይሂ ወሰለም ኑስራ ስለጣቸው ይሄንን እናስታውሳለን። መጀመሪያ አላህ ተባረከ ወታላ ረሱላችንን ኑስራ እንደሰጠ ራሱ ምሳሌ እየሰጠ ነበረ ያኒ ወለቀድ ነሰረኩም አላህ ቢበድሪን ወአንቱም አዲላህ። እንደው ረሱላችንን ስለ ላ ሰለም ምሳሌ ሲሰጣቸው ያኒ በጣም እኮ እርስን እኮ ድል ሰጥቻቸዋለሁ አገነ ጽፍያቸዋለሁ ብሎ ያኒ የእሱን ቁድራ የሱን ብቃት ሊነግራቸው ሲፈልግ ለረሱላችን ስለ ላ ሰለም የበድርን ቀን ምሳሌ ይመጣ ነበር። አላህ ተባረክ ወተላ እንደው ያ ሙሐመድ ሆይ እንደዚሁም ሰሓባዎችን ሆይ እናንተ ሰሓባዎች ሆይ፣ እንደው የዛን ቀን የበድር ቀን እናንተ ያኒ ትንሽ ሆናችሁ የበታች ሆናችሁ ድልን አጎናጸፍኳችሁም እንዴ? ይህንን ይላቸው ነበር አላህ ተባረክ ወተላ። ይዘን ይሄኛው ለእኛም ነው አላህ ተባረከወተዓላ ድልን ሊያጎናጽፍ የበላይ ሊያደርግ ምንም ነገር አያስፈልገውም። ድል ከአላህ ተባረከወተዓላ ብቻ ነው። ድል የነቢያችንን ሰለላሁ ዓለይሂ ወሰለም መንገድ በመከተል ብቻ ነው። ደስታ የረሱላችንን ሰለላሁ ዓለይሂ ወሰለም በመከተል ብቻ ነው። ምንም አይነት ደስታ የለም ዱንያ ላይ አላህ ተባረከወተዓላ ያኔ ደስታ ያደረገው ነቢያችንን ሰለላሁ ዓለይሂ ወሰለም በመከተል ቢሆን እንጂ። ይህንን እንድናስታውስበት ነው። ነገር ግን ይህንን እንቢ ብለን ተቃራኒ መሄድ እንደሆነስ እንደ ሙሽሪኮቹ

በአፋቸው ሊያጠፉ ይፈልጋሉ እንዲያለ አላህ ተባረከ ወተዓላ። ላኪን ወላሂ ማጥፋት አይችሉም። አላህ ተባረከ ወተዓላ ብርሃኑን ያሟላዋል፣ ብርሃኑን ዓለም ላይ ያደርሰዋል ኩፋሮቹን ባይፈልጉም። ይሄ ቀን ነው ያመጣልን። ለዚህ ነው ሳሊሆቹ በዚህ ቀን ላይ የሚደሰቱት ደስታ እንደገና በዚህ ቀን ላይ ቤተሰቦቻቸውን ሰብስበው ለዚህ ምሳሌ ሼኻችን ሀቢብ ዑመር አላህ ይጠብቃቸውና ሐፊዝ ሁላ ወረዐ ቁርአንን የሚያከትሙት ተራው የሚሰገደው ዳሩ ሙስጠፋ ላይ ሳይሆን።

እና የዛን ቀን ሰው ሁሉ ይሰበሰባል። የሀገሩ ሰው ይሰበሰባል። ሱብሃነላህ። የመቀመጫ ቦታ አታገኘም። የዛን ቀን የሚገርም ነው። ከዛ በኋላ መክሪብ ላይ ይሰገዳል እንደ ሌላው ቀን ትርቲብ ሰላቱ ተስቢ ያሰግዱናል። ከዛ በኋላ እሻ ላይ እሻ ከሰገድም በኋላ ክትሙ ይደረጋል። በተራዊላ የሚያከትሙት ከዛ በኋላ ነው። ምን አይነት ነፋሀት ነው ይሄ! ብቻ አይበቃም እኮ ከዛ በኋላ

ኢደን ኢንሻአላህ እኛም ረሱላችን ሰለላሁ ዐለይሂ ወሰለም ያ ሐዩ ያቀዩም እንዳበዙ፣ በዛ ቀን እንደዚሁም ሼኾቻችን ያ ሐዩ ያቀዩም እንዳበዙት እኛም በዚህ ቀን ላይ እጃችንን እንዘረጋለን ያ ሐዩ ያቀዩም እያልን ኢደን ያ ሐዩ ያቀዩም እያልን ረሱላችን ሰለላሁ ዐለይሂ ወሰለም እንደጠየቁት እኛም እንጠይቋለን። እንደገና እንጠይቋለን። አላህ ተባረከ ተዓላ ልክ የበድር ሰዎችን አሉ ረሱላችን አላህ ተመልክቷቸዋል። ከዛ በረሐመት ዐይኑ ከተመለከታቸው በኋላ ምን አላቸው? ኢዕመሉ ማሺእቱም ምንም ስሩ

መካ ላይ ሀብት ነበራቸው፣ ንብረት ነበራቸው። ያ እንዲጠበቅላቸው በመኘት ነው። እና መልእክት ይልካሉ ወደ የት? ወደ መካ። ምን እንዲደረግ? መካዎች እንዲነቁ፣ እኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ እየመጣን ነው፣ እና እንግዲያውስ ተዘጋጁ፣ እቃዎቻችሁ ምናምን ተዘጋጁ ለማለት ወደ መካ መልእክት ይልካሉ። ዘመድ ስላላቸው ማለት ነው እንጂ ያና ሊያደርጉ ክህደት ሊያረጉ ወረሱላችን፣ ረሱላችን ላይ ሽንፈት እንዲመጣ ሳይሆን ይሄን ያደረጉት በኋላ ሽንፈት እንዲመጣ ሳይሆን ያደረጉት ነገር ግን እቃቸውን ለመጠበቅ ሀብታቸውን ለመጠበቅ እዛ የነበረውን ሀብታቸው እንዲጠበቅላቸው ሲሉ ነው። ኢዘን ከዛ በኋላ ይሄንን ከላኩ በኋላ አላህ ተባረከ ወታላ ዋህ ያወርዱላቸው ለረሱላችን ሰለላሁ ዐለይሂ ወሰለም ይነግራቸዋል። የዛን ጊዜ ነው ረሱላችን ሰለላሁ ዐለይሂ ወሰለም ቀጥታ ይጠሮቸዋል። ሰይድና ዓሊና ሰይድና ዓሊን እንደዚሁም ሰይድና ዓሊ ይላካሉ። ይሄዳሉ ሴትዮዋጋ ሰይድና አሊ ከጀማ ጋር ይልካቸዋል። እና ረሱላችን ዚህ ቦታ ላይ የሆነች ሴትዮን ታገኛላችሁ። እሷ ሴትዮ መልእክት ይዛለች። የሰጣቸው የሰጣቸው መልእክት አለ የሰጧት መልእክት አለ ን እሱን መልእክት ይዛችሁ ትመጣላችሁ ይሏቸዋል። እና ረሱላችን እንደነገሯቸው ሰይድና አሊ ከጀማ ጋር ሆነው ረሱላችን ያሏት ቦታ ባሏት አይነት ሁኔታ እዛው ሰዓት ላይ ሴትዮ ሆኖ ያገኟታል። ከዛ በኋላ አንቺ ሴትዮ ሆይ ሰይዳችን ሰለዋቱ ረቢ ወሰላሙ አለይ አንቺ ጋር መልእክት አለ ብለውናል። የሆነ መልእክት አለ ይዘሽው የምትሄጂው ወደ ቁረይሾች ይዘሽው የምትሄጂው መልእክት ስላለ ኢዘን እሱን መልእክት አምጪ ል ይሏታል። ረሱላችን እሱን መልእክት አምጪ ይሏታል። ሰይድና አሊ ረዲ ላሁ አንሁም የዛ ሰዓት ምን ትላለች? እኔ ምንም የለኝም፣ ይኸው መጓጓዣ ውስጥ ንፈልጉ፣ እቃዎች ውስጥ ንፈልጉ፣ ምንም አታገኙም አለች። የዛ ሰዓት ፈለጉ ሲፈልጉ፣ አላገኙም። የዛን ሰዓት ምን ይሉታል? አንቺ ሴት ትሰሚያለሽ፣ ብሎት ረሱላችን ሰለላሁ ዐለይሂ ወሰለም ነግረውናል። እሳቸው ያሉት እውነት ነው፣ አይዋሹም ወይ እቃውን ትሰጭናለሽ ወይ መልክቱን ትሰጭናለሽ። የተጻፈልሽ መልክት ወይም ራቁትሽን ነው የምናረገሽ፣ እስከ ራቁትሽ አርገሽ ነው ፈልገን የምንወስደው አላት። የዛ ሰዓት ትደነግጥና እንዳለች ከፀጉራ ውስጥ ፈልጋ ከፀጉራ ውስጥ ታወጠዋለች፣ አውጥታ ትሰጣቸዋለች። የዛ ሰዓት ይዘው ወደ ነቢያችን ሰለላሁ ዓለይሂ ወሰለም ይመለሳሉ። ሰይዳችን ሰላቱ ረቢ ሰላሙ ሰሓባዎችን ሰብስቧቸው ሲድና ዑመር ከዛ በኋላ ሓጢብን ጠይቁት፣ አንተ ለምንድን ነው እንደዚህ ያረከው ሲሉት ያ ረሱል ላህ እኔ እኮ ኪያና ፈልጌ ክህደት ፈልጌ ሳይሆን ነገር ግን እዛ ሀብት አለኝ የሚጠብቅልኝ ማንም ዘመድ የለኝም ለዛ ብዬ ነው ያረኩት ይላቸዋል የዛ ሰአት ሰይድና ዑመር እንደው ያ ረሱል ላህ እንገቱ ይቆረጣሉ ፍቃዱልንና እንገቱን እንቆረጠዋሉ የዛ ሰአት ረሱላችን ሰለላሁ ዓለይሂ ወሰለም ምን ይሏቸዋል እንዴ ተው እንጂ ያ ዑመር ሐጢብ ቢን አቢ በልታ የበድር

ምን ይላሉ ረሱላችን ሰለላሁ ዓለይሂ ወሰለም? እንግዲያውስ አሏቸው አንሳሮችን እኛ የወጣነው ተዘጋጅተን ለጦርነት አልነበረም። ነገር ግን እንግዲያውስ ጦርነት ሆኗልና ምን ትላላችሁ ብለው ሲጠይቋቸው ምን ይሏቸዋል? አላሁ አክበር! የዚህ አይነት መልስ ነው ከሙእሚን የሚጠበቀው ምን ዋሏቸው የዛ ሰዓት ያ ረሱላላህ እርሶ ከተዋጉ ለተዋጉት፣ እርሶ ለተጣሉት እኛም እንጣላለን። እርስን የወዱትን እኛም እንወዳለን። እርሶ አድርጎ ያሉትን እኛም እናደርጋለን እኛ የሙሳ ህዝቦች ሙሳ ሆይ አንተና አንተ ከአላህ ጋር ሆነ ተዋጋ እኛ እንመለሳለን እንዳሉት እንደ ሙሳ ህዝቦች አንላችሁም። አብሽሩ ያ ረሱለላህ እርስዎ ሄዱ፣ እኛ ከጀርባችሁ ነን አሏቸው። ይዘን ከሙእሚን የሚጠበቀው ባህሪ የዚህ አይነት ባህሪ ነው። አላህ ያስደስተንና ረሱላችን ሰለላሁ ዓለይሂ ወሰለም ሱናቸውን የወደዱትን ሊወድ፣ የጠሉትን ሊጠላ። ዛሬ እኛ ረሱላችን ሰለላሁ ዓለይሂ ወሰለም የጠሉት ሱና ስንት ነው? ቤታችን ላይ ያለው ይዘን፣ ያ ነቢያችን የጠሉት በሙሉ ልንጠላው ይገባል ነቢያችን የወደዱትን በሙሉ ልንወድ ይገባል። ረሱላችን ሰለላሁ ዓለይሂ ወሰለም ለለፉበት ልንነፋ ይገባል። ኢዘን ከሙእሚን የሚጠበቀው ይሄንን ባህሪ ሊጎናጸፍ ነው። ይሄን በመሰለቀል ላይ ይሄንን ሊያስታውስ ነው። እኔ ሴቱ ጋነኝ ከነዛ ሰሐባዎች እነዛ ሰሐባዎች አላህ የመረጣቸው ይሄ ብቻ አይደለም። ዱኒያቸውን አኸራቸውን አላህ አሳምርላቸው። ኢዘን የእኛም ዱንያም አኸራም የሚያምረው ረሱላችን ሰለላሁ ዓለይሂ ወሰለም ጀርባ ብሄድ ልክ ነው። እኛ ራሳችን ማየት አለብን። እንደገና እኛ ስር ያሉትን ባለቤቶቻችንን፣ እንደገና እናቶቻችንን፣ እህቶቻችንን፣ ሴቶቻችን ዛሬ በምንድን ነው ሁኔታቸው? ረመንዳን ላይ ልጆቻችን እስከ የት ነው ወጥተው የሚገቡት? ዛሬ አንድ ሴት ልጅ ሄዳ ትመጣለች። እኛ አናቅም። ክላስ የፈለገችበት ዞራ ትመጣለች። አባት ዝም ይላል፣ ወንድም ዝም ይላል። አናሀዛ እንዴት ሊሆን ይችላል? ልጆቻችን የፈለጉበት ሄደው የማንንም ያኒ ባጢልን የባጢል ወታደርን ልጆቻችን የኛው የገዛ ልጆቻችን አላህ የጠላውን ሰው ሞዴል ሲያደርጉ ዝም ብለን እንመለከታለን። ማን ልጆቻችን ቲቪ ላይ የሚያዩት በቴሌቪዥን የሚያዩት ልንከታተል ይገባል። ስልኮቻቸው ላይ የሚያዩት ልናዩ ይገባል። አላህ ማና ሱጡናል ቁ አንፉሰኩም ወአህሊኩም ናራ እንደው ራሳችሁን እንደገና ቤተሰቦቻችሁን ከእሳት ጠብቀዋል። አላህ ተባረከ ወተዓላ የነቢን ጠላቶች ዲንን ሰዎችን ወደ ጥመት የሚጠሩ ሰዎችን ከመውደድ የበለጠ ምን አይነት ምን አይነት ክስረት አለ? ምክንያቱም መውደድ እኮ የመከተል ዋናው ዋነኛው ሰበብ ነው። ይዘን ልጆቻችን ዛሬ ለዲን ጠላቶችን ሰዎችን ከአላህ የሚያረቁ ሰዎችን ሲወዱ እንዴት ዝም እንላለን? እንዴት ለዚህ አይነት ክፍተት ዝም እንላለን? ኢዘን እኛ ራሳችንን ይህን ማየት አለብን። አላህ ይወፍቀን። እንደው አላህ ተባረከ ወተዓላ ኢዘን በዚህ ሌሊት ላይ ያ ሐዩ ያ ቂዩም እያሉ ያሳልፋሉ። ሰይድ አልሐዩ ማር፣ እንደዚሁም ያን አውራድ ይባላል። ከዛ በኋላ ጠዋቱ ላይ ጃሊየተል ከደር ይባላል። እኛም ኢንሻአላህ ይሄንን ኪታብ አላህ ካለ ቴሌግራም ቻናላችን ላይ እንለቀዋለን። እዛ ላይ ገብተን መውሰድ እንችላለን። ጃሊየተል ከደር ኢማም ጃዕፈር አልበርዘንጂ በግጥም የጻፉት ነው። የበድር ሰዎች ስሞች

ፖስት እናደርጋለን። የቻለ እሱን በመቅረት ዱዓ በማድረግ ለኡመቱም ለእኛም ለወላጆቻችንም፣ በህይወት ላሉትን ለሞቱም ዱዓ እያደረገን ይህንን ለሊት እናሳልፍ። ወሰላ ላሁ ተዓላ ለሰይድና ሙሐመድ ወአሊሂ ወሰሕቢሂ ሰለም። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ